የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር የ116ኛውን የኢትዮጵያ ፌዴራል ፖሊስ ቀን ሲምፖዚየም እና አውደ ርዕይ ከፈቱ። በሳይንስ ሙዚየም የተዘጋጀው ሲምፖዚየም እና አውደ ርዕዩ ከዛሬ ጀምሮ ለሶስት ተከታታይ ቀናት የሚቆይ ሲሆን ፖሊሳዊ የሪፎርም ስኬቶችን የሚያሳዩ ዝግጅቶች እንደሚቀርቡ ተገልጿል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በኦሮሚያ ክልል ነጌሌ አርሲ ከተማ የኡታዋዩ ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታን አስጀመሩ። ከ500 ሚሊዮን ብር በላይ በሆነ ወጪ የሚከናወነው የትምህርት ቤቱ ግንባታ በ10 ወራት ውስጥ ይጠናቀቃል ተብሎ ይጠበቃል። የግንባታው ወጪ በትምህርት ሚኒስቴር የሚሸፈን ሲሆን፣ በክልሉ የተለያዩ አካባቢዎች አራት ሞዴል የሁለተኛ ደረጃ ትምህርት ቤቶች ግንባታ እንደሚከናወንም ተገልጿል። የአምስት ሚሊዮን ኮደርስ ስልጠና ዜጎች ከተለያዩ ሀገራት ስራ የሚያገኙበትን እድል እየፈጠረ መሆኑን የስራና ክህሎት ሚኒስትር ሙፈሪሃት ካሚል ገለጹ። ኢትዮጵያ ከተለያዩ ሀገራት ጋር የስራ ስምሪት ስምምነት መፈራረሟን የገለጹት ሚኒስትሯ ከተለያዩ ሀገራት ኩባንያዎች ተጨማሪ ጥያቄዎች እየቀረቡ እንደሚገኙ አንስተዋል። ዘመኑ የሚጠይቀውን ስርዓተ ትምህርት በመቅረጽ ወጣቶች የዲጂታል ቴክኖሎጂ ክህሎት እንዲኖራቸው እየተደረገ መሆኑን ገልጸው በዚህም 45 ሺህ ዜጎች በተለያዩ ሀገራት የርቀት ስራ ያገኙ ማገዙም ተናግረዋል።